የሰው ልጅ ተፈጥሮን ከጠበቀና ከተንከባከበ የሚሰጠው ምርታማነትና የሚያለብሰው ጸጋ እጥፍ ነው። ተፈጥሮን ለመንከባከብ ከሚያስችሉ ስራዎች መካከል የተፋሰስ ልማት አንዱ ነው። የተፋሰስ ልማት ስራ የመሬት መራቆትን ከመከላከል ባሻገር ድርቅን በመቋቋም ምርታማነትን ለመጨመር ያግዛል። በሲዳማ ክልልም በበጀት ዓመቱ ከ36 ሺህ ሄክታር በላይ መሬት የጠረጴዛማ እርከንን ጨምሮ የተለያዩ የተፋሰስ ልማት ስራዎች መሰራታቸውን የክልሉ እርሻና ተፈጥሮ ሀብት ልማት ምክትል ቢሮ ኃላፊና የተፈጥሮ ሀብት የመሬት አስተዳደር ዘርፍ ኃላፊ አቶ ፍቅረ እየሱስ አሸናፊ ገልጸዋል። በጥቅሉ በዓመቱ ውስጥ 36400 ሄክታር መሬት በተፋሰስ በተለያዩ ተፋሰስ ልማት ስራዎች ለመሸፈን ነው እቅድ የታቀደው። ለዚህ ካርታ ዲዛይን የጥናት ስራ በሙሉ ተሰርቶላቸዋል። አንድ ነጥብ ሶስት ሚሊዮን ህዝብ በጉልበት እንዲሳተፍ ነው የተለየው። ለዚህ ይህ ህዝብ ለአንድ ወር ያህል ጉልበቱን በነጻ ሰጥቷል። እስካሁን የተሰራው ስራ ወደ ሁለት ነጥብ ስምንት ቢሊዮን ብር የሚሆን በድግግሞሽ የተሰራው እንደምደርስ ነው። በክልሉ በደጋ አካባቢ ያሉ መሬቶች ተራራማና ወጣ ገባ በመሆናቸው ምርትና ምርታማነትን እንዲጨምር የሚያደርጉ ስራዎች መሰራታቸውንም አቶ ፍቅረ ኢየሱስ ተናግረዋል። አስር ሺ ኪሎ ሜትር ለመስራት ታቅዶ ስምንት ሺ ስድስት መቶ ኪሎ ሜትር እስከዚህ ሳምንት ድረስ ይህንን ስራ በዚህ መስራት ችለናል። ሀያ ዘጠኝ ወረዳዎች ጠረጴዛማ እርከን ላይ ተሳትፈዋል። በከፍተኛ የተሳተፉ ወረዳዎች ዛሬ እዚህ ሆነን የምናየው እንደ ዳራ ኦትልቾ እንደ ሁላ እንደ ብላቴ ወረዳዎች አርበጎና ዳይ ላይ መሳሰሉ ወረዳዎች ጠረጴዛማ እርከንን ከሚታሰበው ከሚጠበቀው በላይ በመስራት ወደ ምርት እድገ የገቡ ሲሆኑ በወይና ደጋማ አካባቢ የቡና ተፋሰስ የምንለው አለ። ይህ ማለት በቡና ውስጥ ውሀን የሚያስቀሩ የጉድጓድ ቁፋሮ፣ ቡና ነቀላ ስራ፣ የቡና ጉንደላ ስራ፣ የኮምፖስት ዝግጅት ስራዎች እነኚህ መቶ በመቶ ተጠናቅባል። ለብዙ አመታት ምርት አልባ ሆነው የቆዩ መሬቶችን መልሶ በማልማት በዳራ ኡትልቾ ወረዳም ከአራት ሺ ሄክታር በላይ ማሳም በአርሶ አደር ተሳትፎ መልማቱን የወረዳው እርሻና ተፈጥሮ ሀብት ልማት ጽህፈት ቤት የተፈጥሮ ዘርፍ ኃላፊ አቶ በላይነባን ጉርሶ ተናግረዋል። 4407 ሄክታር አልምተናል። ከእቅዳችን በላይ አሳክተናል። ዘንድሮ ጎርፍ እንዳለ አፈሩን አጥቦ ወደ ታች ይዞ የሚያድበትና ታች ያሉት ህብረሰቦች ጠቅላላ የሰሩት እንሰት ፍቆ ያስቀመጡትን ጠቅላላ ጎርፍ ይዞ የሚሄድበት አካባቢ ስለሆነ አሁን በተሰራው ባለው ነገር በእውነታ ብቻ አይቶ በጣም እየተደሰቱ ነው አሉበት። ከዚህ በፊት ውሃ የማይፈልቅበት አካባቢ ወደ ታች ወደ ቆላማ ስኔት ውሃ ፈልቆ ምንጭ እየጠጡ ነው። ውሃ የምንጭ ውሃ እየጠጡ ነው። በዳራው ትልቾ ወረዳ በአሚሳ ቀበሌ ነዋሪ የሆኑት አርሶ አደር ጸጋ የዳን ሰሞና አርሶ አደር አበባ አመንጆ ከዚህ ቀደም ከማሳቸው ምርት ለማግኘት መቸገራቸውን ገልጸው አሁን ላይ የሰሩት የጠረጴዛማ እርከን ከጎርፍ እንደሚታደጋቸውና ና የተሻለ ምርት እንደሚጠብቁም ይናገራሉ። አለፎ ገብስ፣ ስንዴ፣ ባቄላ ምናምን ምናምን ስንዘራ ማለት ነው። ጎርፉ ይመጣል። ዝናብ ይዘንባል። ጎርፍ ይመጣል። አጥቦ ወደ ታች ብቻ ይላል። ወደ ታች ወስዶ ብቻ ይወጣል። ከዛ ምንም አናገኝም። አሁን ግን እግዚአብሔር ፍቃድ ሆኖ ይሄ ጠረጴዛማ እርከን ሰርተናል። አሁን በዚህ ባቄላና ስንዴ እንሰራለን ብለን በሐምሌ ውስጥ እንዘራለን ብለን አስበን ነዋለ ነው ቀሩ ነንከው ኮነ ለወንሶሞ ሁሎላሁ ቀሪሳ ቪጢነ ጎርፉ ከላይ የመጣ ፈር መርሸርሸር እያደረሰብን እታች የተክል ነው እንድንችም ሆነ ባቄላም ስንዴውንም ጠርጎ ይዞብን እየሄደ ኑሯችን እንዳናሻሽል አድርጎን ነበረ። የስራ በመስራቱ በጣም ትልቅ ደስታ ነው የተሰማኝ። እንደ ልባችንም ዘር በመዝራት ከድህነት ለመውጣትም ጥረት እናደርጋለን። በክልሉ በቀጣይ በስነ አካላዊ በተሰሩ ስራዎች